መስከረም ሳይጠባ ጉዳይ ሰማ ሚላል ያገሬ ሰው፣ ሰዓድና አሊ ላይ እየሰማሁት ነገር በጣም በጣም ነው የገረመኝ። ሱብሃንአላ እስኪ እናዳምጠው ቪዲዮ። ከነሱ የማይጠበቅ ነገር ከሚስ ነ ሳዲ አሊ ናቸው። ግን እኔ በፈለኩበት ሰዓት፣ ዛሬ አመት ይመስለኛል፣ ሳዲ ቀይን አስረክብኝ፣ ከላሳሁን መንገዱ ተከፍቷል ምናምን ስላት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 ሰዋላ ስሩ ማርፋ ሶስተኛ አውር ደርሷል ማለት ነው። ግን ያ ነገ ዛሬ ነገ ዛሬ እያለች ብዙ ብር ነው ሷ። በቃኔ እንዴ አዳስ ደውያት አለሁኝ አልጽፌላታለሁኝ በዩቲዩብ ራሱ ኮመንት ስጽፍ ሚውት አደርገኛለች ያኔ ኮሜንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ስገባ ነበር ከምጽፍላቸውና እውነት ነው እንዲህ ምናምን የሚሉ ብዙ ልጆች አሉ ከስር እኔ እንደተበላሁኝ ሌሎች ልጆች እንዲበሉ ስለማልፈልግ ነው። ከስር ኮመንትም ጽፎ የነበረው ማለት ነው ሌሎች እንዲማሩ ነው። እንደኔ ተበልተው እኔም ተበልቼ እነሱም እንዳይበሉ። ግን በቤቷ በቲክቶክም በምንም ይሁት አድርጋኛለች። እኔ ሁላችንም ማለት ነው እዚህ ጋር ያለነውን ልጆች ማለት ነው አሁን ያለነው ሶስት ነን። የግሩፕ አስረን በውስጥ ጠይቀናታል መልስም አላገኘንም። ነገ ዛሬ ነው የእሷ መልስ ማለት ነው ነውና እንደዛ ነው ከአራት መቶ ሺህ በላይ ነው የኔ ብር ማለት ነው እሷ ጋ ያለኝ ሀቅ አራት መቶ አምስት ሺ ብር ነው የእሷ ላይ ያለኝ ሰላሳ አንድ ሺ ብር ነው የላኩላኝ ቀብድ ቀብድ የመጅልሱን እንዲጀምራቸው ማለት እያንዳንድ እዚህ ጋ የሚመጡትን ጠቅላላ አርግተች ደምሪ ለውየኔ እኔ ለሰአዳ ለባሏ መነግራቸዋል ይህን ያህል ሰው መቶ ይህን ያህል ብር ተጠይቃቸዋል እንት መጡ ብዬ ይዛቸው እመጣለሁ እንግዲህ መረጃ ለምትፈልጉ ይኸው የተለያዩ ሪሲቶች 6200 በጣም ብዙ ብር ነው በብዙ ብር ነው የተቀበለችው እቃውን አላካችላቸውም እኔም በቀጥታ ስልክ ደውዬ አነሳችልኝ በቴሌግራም እናወራለች ቴሌግራም ላይ ስልክ አታነሳልኝም በጽሁፍ ብቻ ነው የምታወራኝ ለልጆቹ ለምንድነው ስልክ የማታነሺው ገንዘባቸውን ለምን አትሰጫቸውም ስላቸው የፈለገ ሰው እኔን ያናግረኝ ከአንተ ጋር ልናገርም ብላ ነው መልስ ሰጠችኝ ተጠንቀቁ እሷ ልጅ ናት በውስጥ አዎ በውስጥ እሷ ብዙ የሴቶች ደርሰዋት ብዙ ወቀሳ ደርሰዋት። እሷ በግል በደንብ አናገረቻቸው። ብታናገራቸውም ግን የሰጧት ምላሽ ምንም አታመጡም የሚል ምላሽ ነበር። ከዛ ወደ እኔ ጋር ደውላ አወራችኝ። ምን ይሻላል? ቀጥታ ወደ ሚዲያ እንዲቀርብ ነበርና ሙቤን እንድታናግሪ ፈልጌ ነው ስትለኝ ኦኬ፣ ሚዲያ ከመቅረባቸው በፊት ግን እኛም የበኩላችንን እንወጣ እናናግራቸውና የማይሰሙ ከሆነ እንግዲህ ግዴታችን ነው። እስካሁን የተበሉት ልጆች እንዳሉት ሁሉ ሌሎችንም መታደግ አንድ ነገር ነው። ስለዚህ መጀመሪያ ግን የበኩላችንን ስራ እንስራ ብለን ሳስበው ባሏም እንዳለ ሳቅ፣ እኔ ከወንድ ጋር ከማወራ ብዬ ከላስ ብዬ ሀበሻዊ ኡስታዝ ጋር ደወልኩለት። ኡስታዝ፣ እንዲህ እንዲህ አይነት ኬዝ ተፈጥሯል፣ ስለዚህ ከእሱ ጋር ቀጥታ ብታወራና ያለውን ነገር ብትነጋገሩ በሰላማዊ መንገድ ቢፈታ ጥሩ ነው። አይ እምቢ ካሉ ግን ወንድም ሙቤን አናግረን ያለውን ነገር እንትን እንላለን አልኩት። ኡስታዝ ጋር ደወልኩለት። ያው ሪሲቶች ጠቅላላ ወደ ስድስት ሰባት ሪሲቶችን ለኡስታዝ አታች አድርጌ ላኩለት። ኡስታዝም ደወለለት፣ አናገራቸው። እነሱ ግን ምንም መልካም ምላሽ አልሰጡም። ምንም አታመጡም የሚል ምላሽ ነው የሰጡት። ስለዚህ ያው ግድ ይመስለኛል። ሀበሻዊም ከአንተ ጋር አውርታችሁበታል። ይሄ ነው ያለው ነገር እና እዛም ተሄዶበታል የሁልሽ ማፍራህ እኔም ዛሬ መሼም ትናንትና መጥተው እህቶቻችን አንቺ አልነበርሽ መሰለኝ፣ ሸኩ አቀረቡ ይሄን ህል ብር። እኔ አዳመጥኩ መጀመሪያ ታቂኛለሽ፣ ሰውን ከዛ ባለ ጉዳዩን በውስጥ አናገራለሁ። ከዛ ዛሬ ሰአዳጋ ደወልኩላት ማለት ነው። በቀጥታ መጀመሪያ ደወልኩኝ። ምን ይላል በኢሞ ስደውል ይሄ ግለሰብ ቀጥታ በኢሞ መደውል አይቻልም፣ ከሚያውቀው ሰው ጋብቻ ነው ምናምን ዘግተዋለች ማለት ኦኬ አኩና በዋትሳፕ ሞክርኩኝ። ዋትሳፕ አይሰራም። ያለኝ አማራጭ በቀጥታ ልደውል አልኩኝ። ለመሰለሽ እኔ ጋር ብዙ ብር ሊቆጥር ይችላል በቀጥታ ብደውልም ግን፣ እዚህ ጋር የብዙ ሰዎች ገንዘብ ሊመለስ ስለሚችል እኔ የተወሰነ ዶላር ብከስር ይሻላል ብዬ በቀጥታ ደወልኩላት። ስደውልላት ግን ካሜራዬንም አዘጋጅቼ ነበር። አንደኛው ይሄኛው እየቀዳ ነበረ አይፎኑ፣ በዚኛው ደግሞ እየደወልኩላት ነበር ስላት ምን የሚፈልገኝ? ራሳቸው በላ ጉዳያቸው ያቸው ያውርኝ። ከአንተ ጋር ምን አለኝ አለች። ወላሂ ተይ፣ እናውራ፣ ሚዲያ ላይ ነገሩ ሳይወጣ እህባክሽን እህቴ ብለምናት፣ ኖ። ባሏም እሷ አለ የጻፉትን የጻፉትን አሳያቸዋለሁ፣ መረጃ አለኝ። ኦኬ፣ ስልክን አንስታልኝ፣ መጀመሪያ መረጃ ቀድጫት አለ ሁሉ ነገር አለ። ግን በደም ሼር አድርጉ፣ አሁንም ሼር አድርጉ። ለምን እህቶቻችን እንዲጠነቀቁ፣ እስቲ ናው ሰውን፣ እቃን ልካለን እናደርሳለን፣ ለቤተሰብ እያሉ ገንዘብ እየተቀበሉ ነው። ኦኬ እሷ ዩቱብ ላይ ወጣ። እዚህ ጋር አክሲዮን ገዝቼ ምን ብዬ እንደዚህ አርግቼ እያለች በማንበር በሚኒዮም የደረሰኝ የሪሲት ማአት የሪሲት ማአት። ዛሬ እናንተ ታዋቂ ስለሆናችሁ እህቶቻችን ብር እየተቀበላችሁ በእህቶቻችን ብር እናንተ የራሳችሁን ኑሮ፣ ቤታችሁን፣ ምናምናችሁን ታሳምራላችሁ። እችም እኮ እህት አረብ ሀገር ያለችው ውድ ተመልካቾቼ እናንተ የሰማችሁትን ለማመን አልተሸገራችሁም? ወላሂ እኔ ለማመን በጣም ነው የተሸገርኩት። ማለት ነው ማለት ሰአድ እና አሊ ማለት መልካም ስነ መግባር ያላቸው ሶሻል ሚዲያ ላይ ዩቱብ ላይ እንደምናውቃቸው ጦሮ ልጆች ናቸው፣ ዩቱበር ናቸው። እንደማንኛውም ዩቱብ ይሰራሉ። በፕራንክ በምን ነው የፈመሱት። ነገር ግን መጨረሻ ላይ እንደዚህ ይወርዳሉ ብዬ ስቤ አላቅም። እንግዲህ እነሱ ደግሞ ምናልባት መልስ የሚሰጡት ካለ የእነሱ መልስ አይተን ምናልባት ለመፍረድ እንዳንቸገር እነሱ ምናልባት መልስ ቢሰጡ ነው። ግን ይሄ ነገር የአንድ ሰው ክስ ቢሆን ምናልባት አይ በሆነ ኬዝ ወይ ተጣልተው ሊሆን ይችላል ምናምን እንላለን። ግን አሁን ኮሜንት ላይ ራሱ ቲክቶክ ላይ ኮሜንት ላይ ራሱ ሳነብ በጣም ብዙ ልጆች እንደተበሉ ብዙ ልጆች ልከውላት ከዛ ብር ከወሰደች በኋላ ብሎክ እያደረጋቸው እንደሆነ ሲጽፉ ኮሜንታቸውን ሳነብ በጣም እጅግ ተገረምኩኝ። ማለት የአንድ ሰው የሆነ ሰው ኦኬ የሆነ በሆነ ኬዝ ሊሆን ይችላል ፀም ሊሆን ይችላል ትላላችሁ። ግን አረብ አገር የሚገኙ እህቶችን እነሱም ስደትን መሸም ኑረውበታል። የስደትን ስቃይ ብሪቱም እንዴት እንደምትመጣ ያውቃሉ። እና በዚህ ልክ ይህንን ሁሉ ሰው እንዴት ሊሆን ቻለ? ሰአድና አሊ ሰአዳና አሊ መልስ እንፈልጋለን። እህቶቻችን በዚህ ልክ የእውነት አጭበርብራችሁ ትሆነ ወላሂ ዋጋ ያስከፍላችኋለ። ምክንያቱም አረብ ሀገር ብር እንዴት ሆና እንደምትመጣ ታውቃላችሁ። ኩላሊታቸውን ታመው ሃያ አራት ሰዓት ተገትረው ውጪ ውረጂ ተብለው ሲያማቸው መተኛ አተው እንቅልፍ መተኛት ፈልገው እንቅልፋቸውን ሳይተኙ መከራቸውን እያዩ የሚሰሩትን ብር በዚህ ልክ ይሄንን ሁሉ ሰው የእውነት እንደዚህ አድርጋችሁ ሆነ። አንደኛ ካላ ፍርዱን ታገኛላችሁ፣ ሁለተኛ ደግሞ ማንም ሰው እንደዚህ ስታደርጉ ዝም አይላችሁም። ግን ከእናንተ መልስ እንፈልጋለን። የእውነት ይሄን ሁሉ ነገር አድርጋችኋል። እናንተ አድርገናል ላትሉ ትችላላችኋ? የሆነ ሰው የሆነ ጥፋት አጥፍቶ አላጥፋውም ሊል ይችላል። ግን ለምን ሶሻል ሚዲያ ላይ ስናውቃችሁ ሠአዳ ና አሊ መልካም ስነ መግባር ያላችሁ ሙስሊም ናችሁ ይህን ታደርጋላችሁ ብለን ማመን ከብዶናል። መልስ እንፈልጋለን። የእውነት እነዚህ እህቶች ላይ ይህ ሁሉ እህቶች ላይ ይህን ግብ ሰርታችኋሉ። እቃ ልጆች እንግዲህ እቃ ገዝተን ቤታችሁ እናደርሳለን ለቤተሰብ ሰርፕራይዝ እናደርጋለን። እኔ ጋ አሁን አረቢያ መጅልስ የሚያዙ ልጆች አሉ። እስኪ እኔ እንደዚህ አይነት ነገር አድርግ ያለው አንድ እስኪ አንድ ልጅ ውጭና ውቀሽ እኔ አድርግ ያለው አረቢያ መጅልስ ብዙ ባይሆንም ለተወሰኑ ልጆች እያሰራሁ አሁንም ትእዛዝ አለኝ እያሰራሁላቸው ነው። መጀመሪያ አስር ሺ ብር ቀብድ ይቀበላለሁ። ልክ አረባያ መጅለሳቸው ሲያልቅ ሲረከቡ ብራቸውን ያስገባሉ። እንዴ ልጆች እኮ ለቤተሰብ ብንልክ ቤተሰብ በብሩ ይታለልና ያጠፋብናል ብለው እንጂ ቤተሰብ ልከው እኮ ማስገዛት አልጠፋቸውም። እቃ ግዙልን ብለው ሲልክላችሁ አምነው፣ እንዴት እናንተ አስቻላችሁ የሰው ብር መብላት የሰው ብር መውሰድ? አውዝ ቢለሄ ወላ በጣም ነው የሚያሳዝነው። ይህ እህቶች እኮ ነገር ሊያሳዝናችሁ ይገባል። እነሱ ዛረባ ሀገር ስንት ስቃይ እያዩ ነው፣ ብሄንን ብር ሲያመጡት ማለት ነው። ስንት አይነት ስቃይ ስንት የሰው ፊት እያዩ ነው እኔ ነገሩን ስሰማ ወላ ማመን ነው ያቃተኝ። በቃ ይሄ ነገር ውሸት ሊሆን ይችላል አልኩኝ ያለፍኩትና ከዛ በተደጋጋሚ ኮሜንት ራሱ በቃ በጣም ብዙ ኮሚንት አይ እኔም ይህን ያህል ብር ተበልቻለሁ፣ ይህን ያህል ብር ተበልቻለሁ። እንዴ በዚህ ልክ ስብሃን አላህ ወላ በጣም ነው የሚገርመው። አላህን ልፈሩ ይገባል። አላህን ፍሩ፣ ሠአዳና አሊ አላህን ፍሩ። የሰው ሀቅ ቢያንስ መልሱ፣ ያለባችሁን እያንዳንዱ ቃል ገዙ። ብር ተቀብላችሁ ከሆነ ካልቻላችሁ መግዛት ካልቻላችሁ ብራቸውን መልሱላቸው። በቃ አንድ በአንድ ቆጥራችሁ ብራቸውን መልሱላቸው የልጆቹን ማለት ነው። እህቶች ደግሞ አረብ ሀገር የምትገኙ እህቶች ደግሞ ቢያንስ አራት መቶ ሺህ ብር ነው እንግዲህ ከኋላ እንደሰማችሁ ተበልቻለሁ ያለችው አራት መቶ ሺህ ብር፣ ሁለት አመት ነው ሶስት አመት ሊሆነው። አራት መቶ ሺህ ብር ሁሉ ምን ልታደርጊ ላክሽ? የአራት መቶ ሺህ ብር እቃ ከምትሰበስቡ ሀገራችሁ ስራ የምትሰሩበት ብር መያዝ ይበልጣል። ምክንያቱም የቤት እቃ ስራ አይሆንም። የቤት ዕቃ እኔ እኔ አሁን ብዙ እንደዚህ አሁን ላይ ይቆጨኛል። የቤት ዕቃ በጣም ብዙ ሰብስብ ያለውና ስራ መስሪያ ነው የሚያስፈልጋችሁ እዚህ ስትመጡ መለሳችሁ፣ አረብ ሀገር እንዳትሰደዱ መለሳችሁ፣ የሰው እጅ እንዳታዩ ብራችሁን ይዛችሁ መጣችሁ፣ የሆነ ንግድ ስራ መስራት አለባችሁ። ዝም ብላችሁ ያገኛችሁትን ዕቃ ሰብስባችሁ ቤት አስገብታችሁ ምንም የሚጠቅማችሁ ነገር የለም። በቃ መስት የሚያስፈልግ የሚያስፈልግ ብቻ እቃ ግዙ፣ ከዛ ውጭ ግን ብራችሁን ይዛችሁ መታችሁ ስራ ስሩበት ወርቅ ገሳችሁ በት ወርቁ ያገለግላል። እና ሳዕዳና አሊ ይሄንን ቪዲዮ አድርሱ። ለሰአዳና አለ አሊ የሰው ሀቅ መልሱ። የእህቶቻችንን እንደ መልሱላቸው። ወላሂ ምንም አያደርግላችሁም። ለእናንተ ያጠፋቸዋል። ልጆች ወልዳቸዋል። የእውነት የሰው ብር በልታችሁ ከሆነ የእውነት እንደዚህ አይነት ስራ እየሰራችሁ ከሆነ አላህን ፈርታችሁ መልሱላቸው። እኛ የምናውቃችሁ በመልካም ስነ መግባር ነው። አሁን ግን ይህን አይነ ነገር ሲገለጥ የእናንተን ነገር አወቅን። በቃ ለምን ህዝቡን ይቅርታ ጠይቃችሁ የልጆችን ብር መልሱላቸው። ይህን ቪዲዮ ሼር አድርጋችሁ አድርሱልኝ። ቪዲዮውን ላይክ አድርጉት። ወሰላሙ አሌይኩም ወረህመቱ ላይ በረካቱ